የአእምሮ ጤና ምንድን ነው? የአእምሮ ጤና የስሜታዊ፣ ስነ ልቦናዊና ማህበራዊ ደህንነታችን ሁኔታ ነው። በዕለት ተዕለት ህይወታችን በአስተሳሰባችን፣ በሚሰማንና በድርጊታችን ላይ ተጽዕኖ ያደርጋል። የአእምሮ ጤና ጭንቀትን እንዴት እንደምንይዝ፣ ከሌሎች ጋር እንደምንገናኝና ውሳኔዎችን በምንወስንበት መንገድ ላይ ተጽዕኖ ያደርጋል። ከልጅነት እስከ ጉልምስና ድረስ በእያንዳንዱ የህይወት ደረጃ አስፈላጊ ነው። ጥሩ የአእምሮ ጤንነት ማለት ሚዛናዊ መሆን፣ ተግዳሮቶችን መቋቋምና በህይወት መደሰት ማለት ነው። አዎንታዊ ግንኙነቶችን እና የዓላማ ስሜትን ያካትታል። የአእምሮ ጤንነታችን ጠንካራ ሲሆን ስሜቶችን መቆጣጠርና ከውድቀቶች ማገገም እንችላለን። ልክ እንደ አካላዊ ጤንነት፣ እንክብካቤና ትኩረት ያስፈልገዋል። ደካማ የአእምሮ ጤና እንደ ጭንቀት፣ ድብርት ወይም መገለል ወደ መሳሰሉ ችግሮች ሊያመራ ይችላል። ሥራን፣ ትምህርት ቤትን እና ከሌሎች ጋር ያለውን ግንኙነት ሊጎዳ ይችላል። የአእምሮ ጤና ጉዳዮች የተለመዱና በማንኛውም ሰው ላይ ሊደርሱ ይችላሉ። ቀደምት ድጋፍና ሕክምና ትልቅ ለውጥ ሊያመጣ ይችላል። በማረፍ፣ በመነጋገር፣ በመጸለይ ወይም እርዳታ በመጠየቅ የአእምሮ ጤናን መንከባከብ እንችላለን። ከቤተሰብ፣ ከጓደኞችና ከእምነት ጋር መገናኘታችን ጠንካራ እንድንሆን ይረዳናል። አብያተ ክርስቲያናት፣ አማካሪዎችና ዶክተሮች ፈውስና እድገትን መደገፍ ይችላሉ። አእምሯችንን መንከባከብ የእግዚአብሔርን የሕይወት ስጦታ የማክበር አካል ነው።